ሰላም ጤና ስጥልን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በራያ ቆቦና ላስታ ቀጠናዎች በሁለት ቀን ውጊያ አንድ ሙሉ የአገዛዙ ክፍለ ጦር መፍረሱ ታወቀ። በአምባሰል ቀጠና ሌላው የአገዛዙ ክፍለ ጦር ብትንትኑ ወጥቷል። በሰልፍ ምርኮ የገባባቸው አውደ ውጊያዎችም ውለዋል። በጎጃም ደመላሹ ዘመቻ ቀጥሏል። ከደብረ ኤልያስ ከተማ አቅራቢያ በሚገኝ አንድ ወታደራዊ ካምፕ ላይ ማጥቃት የሰነዘሩት የፋኖ ኃይሎች በአጭር ሰዓት ካምፑን ወደ አመድነት የቀየሩበትን የግንባር መረጃ በቀዳሚው ዜናችን ይዘነዋል። ኮሎኔሉ ፋኖ ለሰራዊቱ ጥብቅ ትእዛዝ አስተላልፈዋል። ትእዛዙም በወታደራዊ ዲሲፕሊን መፈጸም እንዳለበት ጥብቅ ያሉትን መመሪያ ወደ ሰራዊቱ አውርደዋል። ትእዛዙ ከወቅታዊ የክተት ዘመቻው ጋር የተገናኘ ነው። ዝርዝሩ ሰዓቱን ጠብቆ ይቀርባል። በኢትዮ ኤርትራ ድንበር በአሰብ በኩል አዳዲስ ወታደራዊ እንቅስቃሴዎች ታይተዋል። የአስመራውን መንግስት በትጥቅ ትግል እጥላለሁ ያለውን ኃይል ጨምሮ ጦሩ ወደ አሰብ መንቀሳቀሱ ተሰምተዋል። በሁለቱም ኃይሎች በኩል አዳዲስ ጦር ወደ ድንበር እያንቀሳቀሱ ይገኛል። በአፍሪካ ቀንድ መረጃዎችን ይዘነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎች እናመራለን። በቅድሚያም ሰበር የግንባር መረጃዎችን ወደ ምንመለከትበት የግንባር መረጃዎቻችን እናምራለን። በራያ ቆቦ፣ ላስታና ቀጠናዎች በሁለት ቀናት ውጊያ አንድ ሙሉ የአገዛዙ ክፍለ ጦር መፍረሱ ታወቀ። በአምባሰል ቀጠና ሌላው የአገዛዙ ክፍለ ጦር ብትንትኑ ወጥተዋል። በሰልፍ ምርኮ የገባባቸው አውደ ውጊያዎችም ውለዋል። ጥቅምት ስድስት እና ጥቅምት ሰባት ለሁለት ተከታታይ ቀናት በቆየው የራያ ቆቦ ደጋማው ክፍልና የላስታ ተዋሳኝ ቀጠናዎች ከባድ ውጊያ አገዛዙ ጄኔራል መድፍን ጨምሮ በምድርና በሰማይ ቴክኖሎጂ የታገዘ ውጊያ ቢያደርግም በአርባ ስምንት ሰዓታት ውጊያ አንድ ክፍለ ጦሩ እንደፈረሰበት ከአፋብሃ መሌሊክ እዝ የግንባር መረጃ የተገኘው የአውደ ውጊያ ሪፖርት ያሳያል። በሁለቱ ቀናት ውጊያ ሶስት ሰው አልባ አውሮፕላን ተሰማርተው እንደነበር ያመላከተው የግንባር መረጃው ከትናንት ጀምሮ ከ19 ጊዜ በላይ የድሮን ጥቃት መፈጸሙን ለውጊያው አራት ጄኔራል መድፍና በርካታ ዙ23 እንዲሁም ሞርተርና ቀላል ሮኬቶች ወይንም ቢኤም ጥቅም ላይ የዋሉ ቢሆንም የፋኖ ኃይሎች ተኩለሽን የመሰሉ ገዢ መሬቶችን ማስጠበቅ ችለዋል። የራያ ቆቦ ገዢ መሬት የሆኑ ቀጠናዎችን መልሰው ለመቆጣጠር ባለመው በዚህ ውጊያ በራያ ቆቦ ወረዳ በዋ ንጉስ ጋላይ ጨፌ ሜዳና አማያ እንዲሁም እስከ ተኩለሽ መውጫ ድረስ ከፍተኛ ትንቅንቅ መካሄዱን የጠቆመው የእዙ የግንባር መረጃ በሁለት ቀናት ውጊያ በሰሜን ምስራቅ እዝ አርባ ዘጠነኛ ክፍለ ጦር ከስታፍ አባላትና ከጥቂት የሰራዊቱ አባላት በስተቀር ክፍለ ጦሯ በሞት የአካል ጉዳትና ምርኮ እንዲሁም ከውጊያ ስምሪት ቀጠና አባላቶቿ በመጥፋታቸው ክፍለ ጦሯ መበተኗ ተገልጿል። የግንባር መረጃው ዶጋመድ ሆናለች ሲል ውጤቱን ገልጾታል። ትንቅንቁ በዚህ ሰዓትም እንደቀጠለ ሲሆን ውጊያው የላስታ፣ ራያ፣ ቆቦ ቀጠናዎችን ያካለለ ሆኗል። በተጨማሪም የአየር ወለድና ኮማንዶ እዝ የመቶ አምስተኛ ክፍለ ጦር አባላት በከፍተኛ ሁኔታ መመታታቸው አብዛኞቹ ውጊያ ለመቀየር በሚል በማያውቁት መልክዓ ምድር የምሽት ውጊያ መግባታቸውን ተከትሎ ጉዳት እንዳስተናገዱ የግንባር መረጃው ያሳያል። በሌላኛው የግንባር መረጃ በዚሁ ቀጠና አፋብሃ መኔልክዝ የልጅ እያሱኮር አካል የሆኑት የራሳሊ ክፍለ ጦርና የራምቦ ክፍለ ጦር ዛሬ ጥቅምት ስምንት በሰሜን ወሎ ዞን ሀብሩ ወረዳ በውርጌሳና አካባቢው በተደረገ እልህ አስጨራሽ ውጊያ ውርጌሳ ከተማን ተቆጣጥረው ማምሻውን ወደፊት እየገሰገሱ ሲሆን በዚህ ውጊያ በርካታ የብልጽግና ጦር ሞተና ቁስለኛ መሆኑ ታውቋል። በአፋር ሀራ ከተማ ከሁለት ሳምንት በፊት መስከረም 21 ቀን ሜጀር ጀነራል አድማሱ አለሙን ዋና አዛዥ አድርጎ የተቋቋመው አስራአንደኛ እዝ ክፍለ ጦሮችን በአምባሰል ሰንሰለታማ ተራራ ላይ የማፍረስ የመደምሰስና የመብታትን ስራ በፋኖ ኃይሎች ሲሰራ መዋሉን የልጅያሱ ኮር የግንባር ምርጃ አመላክተዋል። በዚሁ የግንባር መረጃ በዛሬው እለት የ11ኛ እዝ አካል የሆነችው 35ኛ ክፍለ ጦር በአፋ ብሃ መሌለገዝ ልጅ እያሱ ኮር ብትንትኗን የማውጣት ስራ ተሰርቷል ያለው ኮሩ የመከላከያ ሆነ የአገዛዙ ጥምር ጦር አባላት እጃችሁን ስጡ የሚነካችሁ የለም የሚል ጥሪ ማስተላለፉን፣ ማምሻውንም የተበተነውን ጦር የመለቃቀም ስራ እየሰራ እንደሆነ አስታውቋል። በዛሬው የውጊያ ውሎ መጠነ ሰፊ ኪሳራ ያስተናገደው የአገዛዙ ሰራዊት ከደሴ ወደ ሐይቅ ተጨማሪ የአየር ወለድ ኮማንዶ ኃይል አመሻሹን ያስገባ ሲሆን የአምባሰል ሰንሰለታማ ተራሮችን ሌሊቱን በመድፍ የማጥቃት እቅድ እንዳለው፣ ይህም በፋኑ ኃይሎች ዘንድ ቀድሞ የታወቀ እቅዱ እንደሆነ ታውቋል። ይህ በእንዲህ እንዳለ በጎጃም ቀጠና የበረሃኛው ቀስተ ደመና ብርጌድ በጠላት ላይ ከፍተኛ ጥቃት ፈጽመዋል። ከሰሞኑ በሴት ፋኒቶች ላይ በተፈጸመው አረመናዊ ግድያ ደመላሽ ዘመቻ የከፈቱት የፋኑ ኃይሎች በቁጭት ዘመቻው የአፋብሃ ቴድሮስ እዝ የቀኝ ጌታ ይፍቴ ንጉሴ ስድስተኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ፋኖች ከደብረ ኤልያስ ከተማ አቅራቢያ በሚገኝ አንድ ወታደራዊ ካምፕ ላይ ማጥቃት በመሰንዘር በርካቶችን ሙትና ቁስለኛ ማድረጋቸውን የእዙ የግንባር መረጃ ያሳያል። ጥቃቱ የታሰበበት ፈጣንና መብረቃዊ ጥቃት ነበር ያለው እዙ፣ ይህ በቁጭት የተመራ ልዩ ዘመቻ ዛሬ ጥቅምት ስምንት ከጠዋቱ 12 ሰዓት መጀመሩን የማጥቃት ዘመቻው በአጭር ሰዓት ካምፑ ላይ ከፍተኛ ሰብዓዊና ወታደራዊ ቁሳዊ ጉዳት ማድረስ እንደተቻለ ነው ያስታወቀው። በውጊያውም በቁጥር ያልታወቀ በርካታ የጥምር ጦሩ ሰራዊት እንደተደመሰሰ፣ አራት አምቡላንስ ከባድ ቁስለኛ ወደ ደብረ ኤልያስ ከተማ መወሰዱን፣ በካምፕ ውስጥ የነበሩ ወታደራዊ ሎጂስቲኮች በምርኮ ገቢ መደረጋቸውን እዙ በግንባር መረጃው አስታውቋል። አርማስ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ኮሎኔሉ ፋኖ ለሰራዊቱ ጥብቅ ትዕዛዝ አስተላልፈዋል። ትዕዛዙም በወታደራዊ ዲሲፕሊን መፈጸም እንዳለበት ጥብቅ ያሉትን መመሪያ ወደ ሰራዊቱ አውርደዋል። የአፋብሃ መኔለከዙ ዘመቻ መምሪያ ምክትል ኃላፊ የሆኑት ኮሎኔል ፈንታው መኩዬ ከመካነ ሰላሙ ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት ጋር ባደረጉት ወቅታዊ የዘመቻ ስምሪትና አጠቃላይ የውጊያ መመሪያ ስብሰባ ላይ የምርኮኛ አያያዝን በተመለከተ ጥብቅ ያሉትን ትዕዛዝ ለሰራዊቱ መስጠታቸው ከግንባር ተሰምተዋል። የብልጽግና ምርኮኞችን ዓለም አቀፍ ሕግ በሚደነግገው መሰረት ሰብአዊ በሆነ አግባብ መያዝ ይገባል ያሉት ኮሎኔል ፈንታው መኩዬ በምርኮኛ አያያዝ ዙሪያ ከአሁን ቀደም እዙ ውጤታማ ስራ መስራቱንም አስታውሰዋል። ምርኮኞቹን ተንከባክበንና ጠብቀን ለቀይ መስቀል አስረክበናል። በዚህም በአውደውጊያ ግንባሩ ያገኘነውን ድል በዓለም አቀፍ ማህበረሰብ ፊት በዲፕሎማሲ ግንባሩ ድል ለመቀዳጀት ረድቶናል። ዓለም አቀፍ ማህበረሰብ የሰብአዊነት ህጎችን አክብረን እንደምንዋጋ በወኪሎቹ በኩል ላሊበላ የእጁና ራያ ቆቦ መሬት ላይ ተገንቶ አረጋግጧል። ይህን በጎ ስማችንን ጠብቀን መቀጠል አለብን ሲሉ ትእዛዝ ሰጥተዋል። ኮሎኔሉ ከጠላት ጋር በማበር ህዝባቸውን እየወጉ ያሉ ባንዳዎች በእስካሁኑ ይብቃ ብለው ወደ ወገል ሲመጡም አስፈላጊውን እንክብካቤና ድጋፍ እንዲደረግላቸው ትእዛዝ መስጠታቸው ታውቋል። ኮሎኔል ፈንታው መኩዬ የአማራ ልዩ ኃይል አባይ ክፍለ ጦር አዛዥ የነበሩ የረጅም ዓመታት የውጊያ ልምድ ያላቸው ወታደራዊ መኮነን ሲሆኑ የአማራ ልዩ ኃይል ሲፈርስ የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ሆነው ተሹመው የነበረ ቢሆንም የህልውና ትግሉ መቀጣጠሉን ተከትሎ የፋኖን ትግል በመቀላቀል የአፋብሃ ምኒልክ እዝ ምክትል የዘመቻ መሪ በመሆን ትግሉን በመምራት ላይ ይገኛሉ። ኮሎኔሉ የፋኖ ኃይሎች የውጊያ ጭንቅላት ከሆኑት የጦር ጠበብቶች አንዱ ናቸው። ከሰሞኑ የብልጽግና አገዛዝ በውጊያ መሀል ቆስለው የተያዙ ሴት ፋኒቶች ላይ የፈጸማቸው አሰቃቂ ግድያዎች በፋኖ ኃይሎች ዘንድ ብቻ ሳይሆን በመላው የአማራ ሕዝብ ከፍተኛ ቁጣ የቀሰቀሰ መሆኑን ተከትሎ የፋኖ አመራሮች በእጃቸው የሚገኙ ምርኮኞችና በቀጣይ ውጊያም በሰልፍ የሚማረኩ የአገዛዙ ምርኮኞችን ዓለም አቀፍ የጦርነት ሕግ በሚያዘው መልኩ በአግባቡ እንደሚይዙ ዳግም በማረጋገጥ ላይ ናቸው። በዓለም አቀፍ ሰብአዊነት ሕግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ ጦርነት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የማዝ ኃላፊነት እንዳለበት ይታወቃል። የፋኖ ኃይሎችን በምርኮ የያዛቸውን የአገዛዙ ሠራዊት አባላት የዓለም አቀፍ የሰብአዊነት ሕግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ እንደሚይዙ ባለፈው ሳምንት የዓለም አቀፍ ቀይ መስቀል ማህበር ወኪሎች በሰሜን ወሎ አካባቢዎች ተገኝተው ማረጋገጣቸው አይዘነጋም። ጦሩ ወደ አሰብ መንቀሳቀሱ ተሰማ። በሁለቱም ኃይሎች በኩል አዳዲስ ጦር ወደ ድንበር እያንቀሳቀሱ ይገኛል። የአፋር ሕዝብ አስቀድሞ የፈራው ጦርነት ከፊት ለፊቱ ተደቅኗል። በክልሉ የቀጠለው ወታደራዊ እንቅስቃሴ አይቀሬውን ጦርነት አመላካች ሆኗል። በረሃውን ምሽግ አድርገው ከሚንቀሳቀሱት በርካታ ታጣቂዎች መካከል አብዛኞቹ ወደ አሰብ አቅጣጫ ጦራቸውን ለማንቀሳቀስ በተጠንቀቅ ላይ መቆማቸው ተሰምተዋል። ከነዚያ መካከል የቀይ ባህር አፋር ዲሞክራሲያዊ ድርጅት በኤክስ የማህበራዊ ትስስር ገጹ ላይ አንድ አስደንጋጭ መረጃ አጋርተዋል። መረጃው ጦሩን ዳንኪላ ወደተባለ የኤርትራ የአፋር ግዛት ፍልሚያ ለማድረግ ማንቀሳቀሱን ያሳያል። በኤርትራ አፋር አሰብ ዙሪያ በቀይ ባህር አካባቢ የሚንቀሳቀሰው ታጣቂው ጦሩን ባንቀሳቀሰበት አቅጣጫ የኤርትራ ጦር በተጠንቀቅ ቆሟል። ከዚህ አንጻር ውጥረቱ ከፍ ብሏል። ከጦሩ እንቅስቃሴ ቀደም ብሎ የአሰብ ቀይ ባህር አጀንዳ በብልጽግና ትዕዛዝ የአፋር ብልጽግና መራሮችን ጨምሮ የዞንና የወረዳ ባለስልጣናት ውይይት አድርገው ነበር ውይይቱ አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን በሚል የተመራ ሲሆን የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ብልኤ አህመድ የቀደሙት ታሪኮችን በዋቢነት በመጥቀስ አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ማለታቸውም አይዘነጋም። ኮሚሽነሩ ይህንን ቢሉም ተቃውሞ ገፍቶ መጥተዋል። አጀንዳውን በጦርነት የተረጎሙት የአፋር ክልል ፖሊስ አባላት በኤርትራ የትጥቅ ትግል በማድረግ ላይ ሲሆኑ ሌሎች የአፋር ተቃዋሚ ኃይሎችም ይህንኑ የትጥቅ ትግል በመቀላቀል ላይ ይገኛሉ። ይህም በአመራሮቹ ውስጥ ድንጋጤ የፈጠረ ጉዳይ ሆነዋል። በአሰብ ጉዳይ የሚነሳ ጦርነት በኢትዮጵያና በኤርትራ በሚገኙ ሁለቱም አፋሮች ቀዳሚ ተጎጂ መሆናቸው የብዙዎቹ ጭንቀት ሆኗል። የብልጽግና አገዛዝ ከሚሌ ከጭፍራና ከሀራ አፋር ቡሬ የኢትዮ ኤርትራ ድንበር አካባቢ በርካታ ኃይል ማስገባቱ ይታወቃል። በአፋር በኩል የሚኖረው የሁለቱ ሀገራት የድንበር ተዋሳኝ ሕዝብ አንድ ቋንቋ የሚናገር የአፋር ዘውግ አካል በመሆኑ በብልጽግናው አገዛዝና በኤርትራ መንግስት መካከል ያለው ፍጥጫ እያደገ መሄዱ አስጨናቂ ሆኖባቸዋል። ባለፉት ቀናት ተከታታይ የሰራዊት እንቅስቃሴዎች የታየበት የአሰብ ቡሬ ቀጠና፣ ተጨማሪ መረጃው የቀይ ባህር አፋር ዲሞክራሲ ድርጅት የተሰኘው በብልጽግና አገዛዝ የሚደገፈው ኃይል ታጣቂዎቹን ወደ ቀጠናው ሲያንቀሳቅስ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ ማጋራቱ ነው ተብሏል። የትጥቅና የፖለቲካ ትግል ዓላማ ይዞ የተነሳው የቀይ ባህር አፋር ዲሞክራሲ ድርጅት የሚባለው ስብስብ ሰማያዊ አብዮት የሚል ስያሜ ከተሰጠው ብርጌድ ነሀመዱ ጋር ቅንጅት መፍጠሩና በአፋር አሰብ ድንበር በኩል እንቅስቃሴዎች መታየታቸውን ተከትሎ ስጋት ላይ የወደቀው የኤርትራ መንግስት በአሰብ በኩል የድንበር ቅኝት ማድረጉን አጠናክሮ ቀጥለዋል። የብልጽግናው አገዛዝ ከኤርትራ ጋር የሚያደርገውን ድንበር ተሻጋሪ ውጊያ ከብልጽግና የጦርነት ዝግጅት አንጻር አይቀሬ ነው የሚሉት የጉዳዩ ተከታታዮች ኤርትራ ተጨማሪ ጦሯን ወደ አሰብ ማስጠጋቷና ና በድንበር አካባቢ ሶስት ዙር ኮንክሪት ምሽግ መስራቷ ስጋቱን የበለጠ ጨምሮታል። በኤርትራ አፋር በኩል ጤናማ ያልሆኑ እንቅስቃሴዎች መታየታቸውን ተከትሎ ተጨማሪ ጦሯን ያንቀሳቀሰችው ኤርትራ የድንበር አካባቢ ቅኝት ተጠናክሮ ስለመቀጠሉ መረጃዎች ያሳያሉ። የመድፍ ልምምድን ጨምሮ በድንበር አካባቢ የመደበኛ ውጊያ ዝግጅት የሚመስሉ እንቅስቃሴዎች እንደሚታዩ ተጠቁመዋል። አድማጭ ተመልካቾቻችን በመቀጠል ከዚሁ ቀጠናይ መረጃ ጋር የተገናኘውን ዜና ትንታኔያችን እናስከትላለን። የአብይ የባህር በር አጀንዳ የፈጠረው የጦርነት ስጋት ለቀጠናው አሳሳቢ ሆኗል በቀይ ባህር የጦርነት አደጋው አፋፍ ላይ ደርሷል። ጉዳዩን ተመርኩዘው በተከታታይ እየወጡ ያሉት ትንታኔዎች ይህንኑ አደጋ ደጋግመው ያስተጋባሉ። ግሎባል ሴኩሪቲና ኢሮዥያ ሪቪው ይዘዋቸው የወጡ ዘገባዎች ይህንኑ የሚያረጋግጡ ናቸው። በተቀራራቢ ይዘት ይፋ ያደረጉት ትንታኔ የአደጋውን ጥልቀት ፍንትው አድርጎ ያሳያል። ኢሮዥያ ሪቪው በትንታኔው የአብይ አህመድ ወደ ቀይ ባህር የመቅረብ ህልም ገና በውልደቱ ሊቀጭ የሚችልበት እድል ሰፊ መሆኑን አመላክተዋል። የአብይ ጦረኝነት ጂኦሎጂካል ኢኮኖሚያዊና ህጋዊ ፈተናዎችን በመፍጠሩ በኢትዮጵያና በቀይ ባህር ህልማ መካከል ጋሬጣ መቆሙን በትንታኔው አትተዋል። ለዚህም ተከታዩን ተጨባጭ አደጋ ተንትኖ አስቀምጠዋል። አንደኛ በአብይ የጦርነት ፖሊሲ ሳቢያ ሁሉም የኢትዮጵያ ጎረቤቶች ከመተባበርና ከመደገፍ ይልቅ ተቃውሞ ማብዛታቸውን በቀዳሚው የዲፕሎማሲ ውድቀት አደጋነት አንስተዋል። የበዛው ተቃውሞ የአብይን ጦረኝነት አጉልቶ እንዳሳየውም አትተዋል። ሁለተኛው ፈተና የዲፕሎማሲ መሆኑን ያነሳው ትንተናው በሶማሌላንድ ጉዳይ የአፍሪካ ሕብረት መቀመጫን ከአዲስ አበባ ለማንሳት እስከ ማስፈራራት መድረስ ማለት አብይ ለኢትዮጵያ አደጋ ከመፍጠራቸው ጎን ለጎን የኢትዮጵያ ባላንጣዎች ወደ አንድ መድረክ እንዲሰበሰቡ እድል እንደፈጠሩም በትንታኔው ሞግቷል። የአስመራ ካይሮና ሞቃዲሾ ጥምረት የፈጠረው የአብይን ዲፕሎማሲ ቁልቁለት ተከትሎ ነው የሚል ሀቲትም አስፍረዋል። ሶስተኛው አብይ ወደብ ለማግኘት ዓለም አቀፍ ህግጋትን ማዕከል አለማድረጋቸው በዋና ችግር ጠቅሷል። በተለይም በሀገር ውስጥ ተከታታይ ጦርነቶች እያካሄዱ ባሉበት በዚህ ወቅት የባህር በር አጀንዳ መፍጠራቸው ትልቁ ስህተትና በቀጣይም ድንበር ተሻጋሪ ግጭት ሊያዋለድ እንደሚችል አትተዋል። በቀጠለው የአገር ውስጥ ጦርነት ምክንያት ኢትዮጵያውያን በታላቅ ውዳሴ ግድብ ያሳዩትን አንድነት በወደቡ ከመድገም ይልቅ ከዚያ በተቃራኒው በአብይና አገዛዛቸው ላይ ያነሱትን ተቃውሞ ተመልክተዋል። የአብይ ጦረኝነት ለኢትዮጵያውያን ግዙፍ የሆነውን የወደብ አጀንዳ ትርጉም አዛብቶታል ሲልም የኢትዮጵያውያንን ቁጭት ገልጿል። አብይ ደግሞ እድል አምካኝ በሚል አገላለጽ የጦረኝነታቸውን መዘዝ ከአደጋው ጋር አያይዞ አስቀምጠዋል። በጥቅሉ የአገዛዙ ጦረኝነት ሕዝቡን ለኢኮኖሚያዊ ቀውስና ለአስከፊ ድህነት፣ ሀገሪቱን ለከፍተኛ የውጭ ዕዳ፣ ለቀጠለ ኢኮኖሚ ግሽበትና ለተዳከመ የገንዘብ አቅም ማጋለጡ በሕዝቡም በቀጠናውም በአደጋ ፈጣሪነት አሳይቶታል። ይህ በቀጠናው ህልሙን የሚደግፍ ጠንካራ ጋር እያሳጠው መጥቷል ሲልም ይደመድማል። ህጋዊና ዲፕሎማቲክ አድቫንቴጆቹን በጦረኝነቱ ስላጣ የባህር በር አጀንዳው ድንበር ተሻጋሪ ጦርነት ከማዋለድ ያለፈ ፋይዳ እንደሌለውና ቅዠት ሆኖ እንደቀረ ትንታኔው ላይ በጉልህ ተመላክተዋል። ግሎባል ሴኩሪቲ በበኩሉ ሊፈነዳ ጫፍ የደረሰው የቀይ ባህር ጦርነት ለማስቀረት የመፍትሄ ሀሳቦችን ለማስቀመጥ ሞክሯል። የአብይ ጦረኝነት እየተወገዘ ባለበት በዚህ ወቅት በግሎባል ሴኩሪቲ ከረፈደ የቀ ያቀረበው አነጋጋሪ ዲፕሎማሲ ትንታኔ ኢትዮጵያ በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴው ግድብ ላይ አስገዳጅ ስምምነት እንድትፈርም የሚጠይቅ የሶስትዮሽ ስምምነት መተግበር እንደሚቻል ያትታል። የመፍትሄ ሀሳቡ እንዳይፈጸም የፈተነውን ጉዳይ ሲያብራራም ታላቁ የኢትዮጵያ ህዳሴ ግድብ በተፋሰሱ ሀገራት ግብጽና ሱዳን የውሃ ፍሰት ይቀንሳል በሚል ያልተጨበጠ ስጋት የሶስቱን ሀገራት ግንኙነት ማሻከሩን ይገልጽና በሱዳን የቀጠለውን የውክልና ጦርነት እንደተጨ ተጨማሪ ስጋት አስቀምጠዋል። ክብራትና ክብራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር